አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም ሁቴ ቻናል ቤተሰቦች እንዴት ናችሁን ያለው አልሐምዱሊላህ ሰላም ነኝ ዛሬ ደግሞ የጨርቅ ኮርኒስ እና የፕላስቲክ ኮርኒስ እንዴት ነው ልዩነቱ ብላችሁ ላልገባችሁ ልጆች ለእናንተ ላሳያችሁ መጥቻለሁ ማለት ነው ከዚህ በፊት ጨርቁን አሳይቻችኋለሁ ይሄ ጨርቅ እየተረፈ ጨርቅ ስለነበረኝ እሱን አሳይቻችኋለሁ ቪዲዮ ሰርች የላችሁ ነበር ፕላስቲክ መስሎን ነበር ያላቸው ልጆች አላችሁ፣ እና ያ ጨርቅ ነው። ፕላስቲክ ማለት ደግሞ ይሄ ነው፣ የፕላስቲክ ኮርኒስ የሚሰራው ማለት ነው። ይሄ አያችሁ፣ ይሄ ነው ፕላስቲኩ፣ ይሄ ነው። ከጀርባም ይሄንን ይመስላል። ያን ያክል እንትን የሚባል ነገር ያኔ ወፍራ ምናምን አይደለም። ውጭ ውስጡ እራሱ እንዴት እንደሆነ ክፍተቱ ማለት ነው። እንደዚህ ነው በቃ ፕላስቲክ ማለት ይሄ ነው። አያችሁት? ይሄ ነው ፕላስቲክ ማለት ቅልል ያለ ነው። እና እንደዚህ ነው ጨርቁ፣ ያ ነው ፕላስቲኩ፣ ደግሞ ይሄ ነው ልዩነቱ፣ ይሄንን ይመስላል እላቸዋለሁ። ወዶችዬ እና ዛሬ ደግሞ አጠር ያለች ቪዲዮ አለችኝ። በጨርቅ የተሰራ ኮርኒስ ማሳያችው ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ጀምሩ ላይክ ማድረጋችሁን አትርሱ። ሌላ የምትፈልጉት መረጃ ካላችሁ ጠይቁኝ ማለት ነው። አሰላሙ አሌይኩም ወረህመቱላሂ በረካቱ ውህድነት ትከብራችሁ ይቻላል። ቤተሰቦች እንዳናቸው ሰላም ሰላም ናቸው፣ ደህና ናቸው። አልሀምዱሊላህ እኔ ጋር ሁሉ ሰላም ሁሉ መልካም። እንዳናቸው ሰላም ናቸው፣ ደህና ናቸው። አልሀምዱሊላህ እኔ ጋራ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ ቆንጆ ቪዲዮ ይዞላችሁ እሱም መኖሪያ ቤት ሰሪ የሆናቸው እህት ወንድሞች ቤታቸውን ውስጡን በምን አይነት ሁኔታ ማስመረግ እንዳለባችሁ ላሳያችሁ። ከላይም የምታደርጉት ደግሞ ኮርኒስ የሚባለውን ጀስት እንደዚህ ብዙ ብር ሳታወጡ በእንደዚህ በአማረ ሁኔታ እንዴት ማሰራት እንዳለባችሁ ዝርዝር እነግራችኋለሁ ማለት ነው። ቪዲዮውን ለመመልከት ስትጀምሩ ላይክ ማድረግ ጀምሩ። ከመጨረሻው ተመልከቱት ቪዲዮውን ደግሞ የሚጠቀሙበታል ላላችኋቸው እህት ወንድሞች ሸር አድርጉላቸው እናማ መኖሪያ ቤታችሁን ጭቃ አስመርጋችሁ እንደዚህ ልስን አስለስናችሁ ከሆነ ሻክ ጅፕሰም ሻክ ጅፕሰም ፕላስተር ልታሰሩ ካሰባችሁ ሀሳብ ካሰባችሁ ጅፕሰም ዚሁ ላይ ዝም ብሎ ከልስኑ ላይ ቢቀባ የመያዝ እድሉ አናሳ ነው ስለዚህ አናሳ ነው ከአመት ከሁለት ዓመት ከስድስት ወር ከሶስት ዓመት በኋላ ያን ጅብ ሰሙ ከጭቃው ጋር ከልሰኑ ጋር ይላቀቅና በአየር ላይ ይቆማል። በአየር ላይ ከቆሙ በኋላ ደግሞ እንደዚህ ሲቆረቁሩት ሲቆረቁሩት እ እንደዚህ በቆረቆሩ ሰዓት የመንጓጓስ ባህሪ አለው። ከዛም እ ወዲያው ውስጥ በአየር ላይ ስለቆመ ወዲያው ውስጥ ስብር የማለት ባህሪ አለው ማለት ነው። እና ቤታችን ልስን ነው፣ ግርግዳው ጭቃው ልስን ነው። ሻክል እና ሰራ ፈለግ የዛኔ ምን ማድረግ አለብን? በደንብ እንደዚህ ካላችሁ ጀስት እንደዚህ በየቦታው መቆፈር አለባችሁ። ታያችኋለ። ጀስት እንደዚህ በየቦታው አልፎ አልፎ ተቀራርቦ ተቀራርቡ በጥልቆም ሆነ መጥረብ ማጎድጎድ በሚችል እቃ እንደዚህ መቦጨቅ አለባችሁ፣ ማስቦጨቅ አለባችሁ። ጀስት እንደዚህ በየቦታው መቆፈር አለባችሁ። ለምንድን ነው ጀብሰሙ ከወፍራሙ ሰጋቱራ ጋር ከቦክቶ እስ ግድግዳ ላይ ሲሰራ፣ እዚህ ተሸነቆረው ላይ፣ እዚህም ተሸነቆረው ላይ፣ እዚህም ተሸነቆረው ላይ፣ እዚህም እተሸነቆረው በዚህ ምትሸነቆሮ ላይ ከዛ እዩት፣ በዚህ ውስጥ ሁሉ ሲገባበት ተናክሶ፣ ተሟጮ፣ ተዛምዶ፣ ተዋዶ ለረዥም ዓመታት እንዲቆይ ይረዳዋል ማለት ነው። ከዚህም አልፎ በፊት ጅብሰም ዝም ብሎ ጭቀው ቀለሩ ነጭ እንዲሆን ወይም የምንፈልገውን የቀለም አይነት አረንጓዴ፣ ቢጫ፣ ሰማያዊ እሱን በመቀባት ሲባል ጅብሰም እንደዚህ በቡሩሽ ወይም ጀሶ በቡሩሽ ተቀብቶ፣ አሁን ላይ ደግሞ ጅብሰም ቻክ በማሰራት ሐሳብ ካሰባችሁ ከፈለጋችሁ ከተመኛችሁ ምን ማድረግ አለባችሁ? በጥልቆ ያን የተቀባውን ቀለም እንደዚህ ፍቃችሁ ማውረድ አለባችሁ። ይታያችኋል። እንደዚህ ፍቃችሁ ማውረድ አለባችሁ። ከዛም ይሄ ልስቱ ነው የበሰበሰ ስለሆነ በመቆየቱ አንጻር እየበሰበሰ ስለሆነ የሚሄደው። ቻክ ስታሰሩ ምን ማድረግ አለባችሁ? አሁንም እንደነገርኳችሁ መቆፈር አለባችሁ። እንደዚሁ አልፎ አልፎ መጥረብ፣ ማጎድጎድ፣ መቦጨቅ አለባችሁ። ማሻአላ ይታያችኋል። ይህንን በቀላሉ የሚሰራ ኮርኒስ ነው ማለት ነው። ማሻ አላህ ይሄ ጨርቅ ነው። ጨርቅ ለማታውቁት ጨርቅ፣ ከዛ እዚህ ሀገር ቤት ለምን እንጠቀመዋል መሰላችሁ? ፍራሾችን፣ ለፍራሽ ልብስ፣ ከዛ ደግሞ እዚህ መስኮት እና በር ላይ ለመጋረጃነት የምንጠቀመው ስሱ ጨርቅ፣ ያን ነው እና ያን ጨርቅ ከሆነ እንደዚህ መሆን ይችላል። እንዴ? አዎ ይችላል። አይ ተገንጥሎ ወይም ተቀዶ አይወርቅም እንዴ? ኧረ አይወርቅ ዳብል ተደርጎ ነው የሚሰራው፣ ሁለት ማለት ነው። ለምንድነው ሁለት መሆኑ የሚጠቅመው? እንዲጠነክ፣ ከዛም አቧራዎች ከላይ ሲያርፉ አንዱ ከሆነ እየነፋ ወደ ታች እንዳያመጣ፣ ዳብል ሲሆን እዛው ተቋቁሞ የመያዝ ባህሪ አለው ማለት ነው። በመቀጠል ደግሞ እንትን መብራት መብራት ስታሰሩ መብራት ስታስቀብሩ መጀመሪያ ቤታችሁን ሰርታችሁ መብራት ስታስቀበሩ፣ እንደዚህ ነው አዋቂ በሙያው ላይ ልምድ ያለው ሰውዬ ካልቀበረው መብራቶቹ እየተቀበሩ የሚገኙ ከማይፈለግ ቦታ ለመጠቀም አገልግሎት ለመስጠት ከማይመች ቦታ ነው። ሶኬቶቹም ማብሪያ ማጥፊያዎቹም ተቀብሮ የምታገኙዋቸው ማለት ነው የምናገኛቸው እንደዛ ከመሆኑ በፊት የዋጋ ቅናሽን እያያችሁ ዝም ብላችሁ እኔ እቀብራለሁ ላላችሁ ሰው እንዲቀብር በመፍቀዳችሁ ስለሙያው ችሎታ ይኑረው አይኑረው ይኑረው አይኑረው ጭውቀት ይኑረው አይኑረው ሳታይ ሳትገነዘቡ ሳታውቁ እናንተ ስንት ትሰራላችሁ? አምስት ሺ ብር ላላችሁን ሰው ትተውና አምስት መቶ ብር ሰራላችኋለሁ ወዳላችሁ ሰው ሩጫሽ ቅድሚያ ስለምትይዙ ነው። በመሆኑ መብራት የሚቀበረው ልምድ ባለው ባለሙያ መሆን አለበት። የዚህን አይነት እና መሰል ስራዎችን ለማሰራት ዜሮ ዘጠኝ አስር ሰላሳ ሶስት አራት ዜሮ ዘጠኝ ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ ማገኘት ትችላላችሁ።